ሪሊ እንዴት ናችሁ? ደና ናችሁ ወይ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ። እናንተ እንዴት ናችሁ? ሁሉ ሰላም ነው ወይ? ከኔ ሁሉ ሰላም ነውና፣ ደሞ ዛሬ ደግሞ አዲስ ነገር አለ። በጣም ደስ የሚል አዲስ ነገር አለ ማለት ነው። አዲስ ነገር እስኪ ምንድነው ገምት። እስኪ አንድ ሁለት ሶስት ገምት ማለት ነው። ገምት መጀመሪያ ተማለት ማለት አዲስ ነገር እሺ ነው በቃልኩት ዛሬና ገምቱ እላችኋለሁ ማለት ነው። እና ቤተሰብ የዛሬው በጣም ደስ የሚል አዲስ ነገር ነው ያለው። አንድ ሁለት ያላ ገምቱ ገምቱ ማለት ነው። እና እነግራችኋለሁ። ገምቱ እስኪ ይመስላችኋል። እና ቤተሰብ ገምቱ ማለት ነው። በጣም ደስ የሚል ነው ሁኔታው ማለት ነው ያቸው ምንድን ነው እንደሆን ደግሞ አብራቸውኝ እንዳሳያቸው ማለት ነው። ሙኒታይዝ ሆኛለ በጣም ደስ ብሎኛል። አብሽር ጠንክር እያላችሁ የምታበረታቱኝ የምታጠነካክሩኝ ልጆች በጣም ደስ ብሎኛል እና እዩ ማለት ነው። ሙኒታይዝ ሆኛለ እና የሰው ልጅ ተስፋ መቁረጥ የለብንም። በጣም ዳንታ እንዳይለው ሁለት ሶስት ተመላለስኩት ማለት ነው። አልቀበለኝ ብሎ ማለት ነው ለወር ይቀጥለኛል። አስራ አምስት ቀን ይቀጥለኛል። አስራ አራት ቀን ይቀጥለኛል። በነገራችን ላይ በጣም ተስፋ ቆርጬ ነበረ። ከዛ በቃ እዛ በቆረኩበት ሰዓት ላይ ደግሞ ሰላም ሀይል ሆኖ መጣላችኋለሁ እና በጣም ደስ ብሎኛል ቤተሰቦቼ ለራሱ ማለት ነው እና ቤተሰቦቼ ሁላችሁንም አመሰግናለሁ። አብሽሬ ተንክሬ አይዞን እያታችሁ የምታበረታቱኝና የምታጠነካክሩኝ በጣም አድርጌ ነው የማመሰግነው። ኦኬ፣ አብረን እንስራ፣ እንጠንክር፣ እንበርታ፣ እንጎብዝ እላችኋለሁ። ሰላም፣ አንድነት፣ ፍቅር ለኢትዮጵያ ሀገራችን እላችኋለሁ። የኔ ውዶች እና የኔ ቪዲዮዎች ልኖሩ ትችላላችሁ ሪስ ሪስ ኮንታክት ያላቸው ማለት ነው እኔ አሁን እንደዛ ነበር ያለኝ። ግን እኔ ምንም የሰው ነገር የረከብኩት ነገር ምንም ነገር የለም። መጀመሪያ ጊዜ ላይ በሙዚቃ እየዘፈርኩ የራሴን ሸራ አድርጌ ነበር ማለት ነው። ያው ሙዚቃው እንደሆነ ብዬ እሱንም አጠፋሁኝ። ከእንደገና ታጠፋፋሁ በኋላ የሚጠራደራችን ሁሉ አጠፋሁኝ። ከዛም በኋላ ለወር ቀጠረኝ። ከዛ መልሶ ደግሞ ለአስራ አራት ግን ቀጠረኝ። መልሶ ደግሞ አሁንም እንደዛ

ይሄን ይመስላል። በትንሽ ሲሆኑ ኮንግራ እንኳን ደስ ያለሽ ያለኝ ይሄን ይመስላል ማለት ነው። ይሄው ለዛ ነው ላቸዋለሁ። ይሄን ይመስላል ላቸዋለሁ። እኔ ውዶች በጣም ደስ ብሎኛል። በጣም የደከማችሁ ያለፋችሁ፣ ምን እንደዛ ሁለት ሶስት ወር የተጋጠራችሁ ተስፋ እንዳትቆርጡ። በነገራችን ላይ ትናንት ተስፋ ቆርጬ ማለት ነው ሰሞኑን ላይ በራስ ይገባል አልነበረም ነበር

ፖሊስ ኮንታክት አለን እንዳለን እንዳለን እያላችሁ ተስፋ እንዳትቆርጡ፣ እጅ እንዳሰጡ። ወደፊት ነው ወደ ፊት፣ ወደ ኋላ የለም። ወደ ፊት ነው እንጂ ወደ ኋላ ማለት ወደ ኋላ ማፈንገጥ የለም። ወደ ፊት መገስገስ ነው ያለብን። ተስፋ መቁረጥ የለብንም። ጨለሜው ለጠንካሮች እንጂ ተስፋ ለሚቆርጡ ዋጋ ስለሌለት ዋጋ እንዲኖረን ተስፋ መቁረጥ የለብንም። ተስፋ ማድረግ አለ ብንትግስት ሊኖረን ሊኖረው ይገባል። በተለይ ትግስት ይጠይቃል። የመጀመሪያ ላይ በቃ ያቺ ሶስት ሺህ አራት ሺህ ሰዓት እና በቃ አንድ ሺህ ሰብስክራይብ መስሎኝ ነበር። ብዙ ዋጋ አለው። ብዙ ዋጋ ነው የሚያስከፍለው። ዘጠኝ ወር ነው ብዙ ዋጋ። እንቅልፌን አጥቻለሁ። በጣም ተኛ እያልኩኝ በቃ እና ብዙ ዋጋ አለው። ብዙ ያዴክ ማለት ሳያዴክ የሚገኝ ነገር ስለሌለው መርከም አለባችሁ። ያዴከመ ነገር ደግሞ ይዘገያል እንጂ ጣፋጭ ነገር አለው። ጣፋጭ ፍሬ ይዞ ነው የሚመጣው፣ ያዴከመ ነገር ማለት ነው። ምግብ እንኳን ታጋላችሁ። ምግብ በደከመን ሰዓት ስንበላውና ስራ ሰርተን በስደት የተነሳ ስንበላው እና ስራ ሳንሰራ ዝም ብሎ በሌላ ሂደት መልበ ለላነሳ አንድ አይነት አይደለም። ጥፍጥና ነው ማለት ነው። እንደዛ ማለት ነው። ይሄን ከመጠንቀር መስራት አለብን። ምል ብዛ ወጣ በዛ ወረደ እያሉ ገሌ ጨፈረች ገሌ እንዳለች እያል የእነሱን ቪዲዮ እያየን ቶክቶክ ላይ መሰላለቂያ ተምናደርግ እንደዚህ ቁምነገር ላይ እናዋል፣ ቁምነገር ላይ እንሰራ በዛ ወጥቶ በዛ ወርዶ እያልን ከስልካችን ደግሞ እንተጠቀምበት፣ ቁም ነገር እንስራበት። እኔ ለራሱ አርፍጃለሁ በጣም ነው ያረፈርኩት። በጣም አርፍጃለሁ ማለት ነው አርፍጃለሁ ስላቸው እስከዛሬ ባለመክፈቴ ዛሬ ባለ በጣም ነው ያረፈርኩት፣ እና አሁንም ደግሞ ቀርብ ነው። ዋናው መንቃታችን፣ ዋናው ጎበዝ መሆናችን፣ ዋናው መጠንከራችን እና አሁን ስለ ሰው ደግሞ አትጨነቁ። በዛ ወጥቶ በዛ ወርዶ እያላቸው አትጨነቁ። አንድና አንድ ስራችሁን እና ስራችሁን ብቻ ተንክራችሁ ስሩ። ሰው አክብሩ፣ ከሰው ጋር ተግባቡ። ይህ ስራ አንድ ሰው ብቻ አይደለም የሚሰራው ሁለት ሶስት በህብረት ስለሆነ ትብ ስራ በቃ ከሰው ጋር ማህበራዊ ኑሮ ከሰው ጋር መሳቅ መጫወት አለብን። ከሰው ጋር መግባባት አለብን እላቸዋለሁ። እና በጣም ደስ ብሎኛል። ደስታች ደስታ አይነች ነው የምትሉኝ ኮንግራ በሉኝ። ቪዲዮ ይህል ላይክ አድርጉ፣ ሰብስክራይብ አድርጉ። ማስታወቂያ እንደታሳለፉብኝ ማለት ነው። ማስታወቂያ እንደታሳለፉብኝ ቪዲዮ ይህል ዛሬ እንደዚህ ሆነ ከፍ ብለናል እላቸዋለሁ ማለት ነው። በጣም አድርጌ ያመሰግናለሁ። ለምታበረታቱኝ የምታጠናክሩኝ ከመጀመሪያ ጀምራችሁ አሁን ዘጠኝ ወር ድረስ ያልተለያችሁኝ ብዙ ልጆች አላችሁ ላይ ስገባ ሀብሽን ተንከር እያላችሁ ስለ ቪዲዮ እያጫወታችሁ ያበረታታችሁ ልጆች አመሰግናለሁ፣ በጣም አርጌ አመሰግናለሁ ማለት ነው። ቤተሰብ አሁንም ደግሞ ትብብራችሁን እፈልጋለሁ። አብረን እንሄድ፣ አብረን እንስራ፣ እንጠንክር፣ እንበርታ እላችኋለሁ። ሁላችሁንም አመሰግናለሁ። ከበሩ ልጆች ቤተሰብ እና በጣም ደስ የሚል ነው እላችኋለሁ። እንግዲህ ደግሞ ሌላ ደግሞ ብዙ ብዙ ዳታ እና ብዙ ፕሮሰስ አለው እንግዲህ መጨረሻውን ሁን ያሳምረው እላችኋለሁ። እንግዲህ በብርታት መጠቀር ነው ልጆች። ታኝተው ነበረ። አሁን እንትን ወዴት እያደረጋለው ተነሱብኝ ይመስል ድምጣቸውን እየወሱ ነው። ህግና ልጨርስ ነው እንጂ ባይ ባይ፣ ደህና ሁኑ ብዬ በጣም ደስ ብሎኛል። አመሰግናለሁ። ኮንግሬጌሽን በሉኝ፣ በጣም አድርጌ አመሰግናለሁ። ላይክ ሰብስክራይብ ያደረገችው ለደም እንዴት ታጠራለች።